ሁሉ ነገር ጨምሯል፣ አይደለ? ያልጨመረ ነገር የለም። ምናልባት አስርቱ ትዕዛዛት ማስራን ሆነ ይሆናል። እኔ ብዙውን ጊዜ በየቤተክርስቲያናቱ ሲሄድ ስለ አስርቱ ቃላት ተማሪዎቹን እጠይቃለሁ፣ ወጣቶችንም ይጠይቃለሁ። የእግዚአብሔር ትዕዛዛት አስር ናቸው ብለው ከአንድ እስከ አስር ይዘረዝራሉ። አይ በአሁኑ ጊዜ ኑሮ ተወዷል፣ ሁሉ ነገር ጨምሯል፣ አይደለ? ያልጨመረ ነገር የለም ምናልባት አስርቱ ትዕዛዛትም አስራ አንድ ሆኖ ይሆናል እና አስራ አንደኛው ምንድን ነው እላቸዋለሁ። የሰው ሀገር አትመኝ፣ የሰው ሚስት አትመኝ፣ የሰው ንብረት አትመኝ ምናምን ይላል አይደል። የሰው ሀገር አትመኝ። ሀገርን መውደድ፣ ሀገርን ማፍቀር ትልቅ ነገር ነው። ምንጊዜም ቢሆን ሀገር ሀገር ናት። እናት እናት ናት። አባት አባት ነው። አባት አረጀ ተብሎ አይታወም። እናትም አረጀች ተብላ አትታወም።